ለአላሁ ረቡል ዒዛ የማይገቡ ነገሮች አሉ። ለአላህ ይህን ይገባዋል ይህን አይገባውን የምትዩው አንቺ ማን ስለሆንሽ ነው? ወሃብያ ካፊር ነው? አህባሽም ካፊር ነው? የትኛው ውሃብያ የሚባለው አካል ነው? አህባሽን ሲያከፍር ያየው እጅ አለው እግር አለው ብሎ ያስተማረ ሰው ነው። ስሙት ምን እንደሚል አዳሙም በሁለት እጆች ፈጠርኩት አለ። ይህን ነገር አልቀበል የምትል ከሆነ ቁርአንን እያስተባበልክ ነው። ወነዑዙ ቢላህ። ብስምላህ አልሐምዱላህ አሰላቱ ሰላም አላ ረሱልላህ አላ አሊህ ወመዋላ። የተከበራችው ወንድምና እህቶች አሰላሙ አሌይኩም ረህመቱላ ወበረካቱ። የጌታችን ያለህ መልካም ቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለው። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ እንዲሁም አስተያት ጥቆመ ካላችሁ ኮሜንትስር በጨዋደን በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምንነጋገርበት ርዕስ ወንድምና እህቶች የአላህን ባህሪያትን የማይቀበሉ ፍልስፍና ውስጥ የገቡ ሰዎችን የምናጋለጥ ይሆናል በዚህ ቪዲዮ። ለዚህ ደግሞ መረጃ የሆነን ዘንድ አንድ ሶስት ቪዲዮዎችን የጀላችሁ ብቅ ብያለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሆኑ። ይህን ወንድማችን ምን እንደሚል እንስማው። እንግዲህ አላህ እጅ ያለው እግር አለው ብለ ያስተማረ ሰው ነው። ስሙት ምን እንደሚል አላህ ወይስ ያላህ እጅና እግሬ ሄደ ካረጋግጥ ፕራክቲካሊ ሳይ ቃሉ ላይ እዚህ ቁርአኑ ላይ በተከበረው ቃሉ አዳምን በሁለት እጆቹን እንደፈጠረ ተናገረ። ማን ነው የተናገረው? ጌታችን አላህ አዳምን በሁለት እጆቹን እንደፈጠረ። ዛሬ ላይ ግን በሚያሳዝን ሁኔታ አላህ የተናገረው ንግግርን የሚያሰምር ሰው ጉድ ስሙ ብሎ ሳንቃው እስከሚተረተር ድረስ ያወራል። ወነዑዙ ቢላህ እንደነዚህ አይነት በስሜት ብቻ የሚጓዙ ማስተንተን የሚባል ነገር የሌላቸው የአላህ እጅ ሲባል ጊዜ ከራሱ እጆች ጋር የሚያመሳስል አላህን ከፍጡራኖች ጋር አመሳስሎ ሲያበቃ፣ እናንተ ሙጀሲማዎች፣ እናንተ አመሳሳዮች ከፍጡራን ምን ማለት ነው? አላህ እርሱን የሚመስል የለም። እርሱ ተመልካች ነው፣ ሰሚና ተመልካች ነው። ይህ ጌታችን አላህ በግልጽ በቁርአን ያስቀመጠው እውነታ ነው። ዛሬ ግን በሚያሳዝን ሁኔታ አላህ ይሰማል ሲባል ነው ከሰዎች ጋር፣ ምክንያቱም የሰው ልጅ ይሰማል። እኔ ለምሳሌ ከጀርባ ያለ ነገር ማየት አልችልም። አላህ ግን የሆነ ነገር አይገድበውም። ለይታ አላህ ይሰማል። እኔ መስማዬ እስከሆነ ርቀት ድረስ ነው። አላህ ግን ርቀቶችም ይሁን ቦታዎች ሊሆን ይችላል፣ የሆኑ ክል የሚከልለው ነገር የለም ሁሉም ነገር ይሰማል። አላህም እጅ ያለው ሲባል ከዚህ ወይ ተረዱት። ለምን ፍልስፍና ውስጥ ትገባላችሁ? ወና አውዙ ቢላ። ሌላ ደግሞ ምንድነው ያለው አላህ ተዓላ ጀሃነም ይገባል ብሎም ያስተምራል? ክብር እግሩን አላህ ጀሃነም አናት ማሃሏ ላይ ያረግባታል፣ ይረግጣታል። አላህ ጀሃነም ይገባል አላለም አላህ ጀሃነም ላይ እግሩን ያደርግባታል። እንዲ የፈለገ ነገር የማድረግ መብት ያለው ፈጣሪ ነው እኮ። ይህን ለምን አደረግክ ምትለው አይደለም። ግን የሚያሳዝነው ይህን ልጅ ያላህን ቃል፣ ይህ ሐዲስ ነው ሰሂህ የሆነ ሐዲስ ውስታዙ የተና ሰሂህ የሆነ ሐዲስን ትልልቅ ዑለማው ሸርህን መመልከት ትችላላችሁ። ከዚህ ውስታዝ የተለየ ነገር አላብራሩም። ነገር ግን የሚያሳዝነው ከማን ጋር ያወዳደሩት አህባሽ ሲባል አጥፊ ናቸው ለእስልምና አንድ ነገር አይሰሩን ስንል በምክንያት ነው እስቲ ተመልከቱ ወይና ከዚህ ሰው የእስልምና የተሳደበ ማን ነው አላህ ስብሀኑ ተዓላ ጀሃነም ይገባል ብሎ የሚያስተምር ኡስታዝ ተብሎ ሙስሊሞችን ወክሎ እንደዚህ ብሎ የሚያስተምር በጣም የወረደና የዘቀጠ አስተሳሰብ የዘቀጠ አስተሳሰብ ያለ ከካፊር ጋር አንድ ላይላ ያለ ካያለ ወንድምህን ማወዳደረ ያንተ የዘቀጠና እንጭጭ የሆነ አስተሳሰብ እንዲሁም ደግሞ ጃሂል መሆንህን አንድ ማሳያ ነው። በሐሪ ላይ ያለ ሀዲስ የካት ከዛ በኋላ የሆነ ወስታት ከካፍ አላ ጀሃነም ውስጥ ይገባል። ማነው ያለ፣ ጀሃነም ላይ እግሩን ያደርጋል። እንዲህ ይህ ምን አይነት ድንቁርና ነው ያለባችሁ? ምን አይነት ድንቁርና እንደተናወጠባችሁ ግራ ነው የሚገባል። አላህን አዳምን እ በእጁን ሰራው ይቁራል ላይ የተቀመጠ ነው የድ ተብሎ የተቀመጠ ነገር ነው እኮ ወይስ አዳም ተፈጠረ ሲባል ጊዜ አቡል ጀበል ፈጠረው ስለሚባለው መንዞማ እየሰማ አላህ አልፈጠረውም ልትን ነው? ወና ውዝቢላ ድሮ የሰራው ጉድ ዛሬ ልናገረው። የአዳም ጭቃ ነው እጁን ያጠቆረው ነበር ያሳመረ ሌሎች ሲያቦኩ መላእክቶች ሲያቦኩ ጭቃ ወና ውዝቢላ አቡል ጀበል የተባለ ግለሰብ የአብሬሺህ ልጅ ነው ምናምን ያቦካ ነበር። ሲያቦካ ጊዜ ያሳምር ነበር። ይሄ እየጠፈጥፍ ነበር ነው ወይስ ምንድን ነው? ያን ሲያደርግ ጊዜ እጁ ላይ ጥቁር ምልክት ነበረ ብለህ መንዞማም ላይ እን እያልክ ነው ይያልከ ነው ዛሬ ላይ የቁራንን አያ እያስተባበሉ ከዛ በኋላ እንዲህ ብለው እየተናገሩ መታው ሙስሊሞች የሚያከፍሩ ምናምን ነገር ትላለህ አንተ። ከካፊር ጋር እያወዳደርክ ነው። ኦሬዲ ውሳዙ እያከፈርከው ወሃብያ ካፊር ነው፣ አህባሽም ካፊር ነው። እሺ ሙስሊም ሆኖ እንደዚህ ካፊር እየተባባለ እስከ መቼ ነው የሚኖረው? ረሱሉ ለ ላ ለ ላኢላሃ ኢለላ መሐመድ ረሱሉላ እስኪሉ ድረስ እንድጋደል ታዝዣለሁ ነው ያሉት። ከዛ ውጭ አላሉም። ነገር ግን እኛ እንተና ካፊር ነው፣ እንተና ካፊር ነው ከምንባባል ምናልባት ሰው የፈለገውን እምነት ይዞ ሄድ። ነገር ግን ካፊር የሚለው ቃል በጣም ይከብዳል። ይህ ሰውዬ መርህ የሌለው ዝም ብሎ የሚል ከብሬሱ በላይ የሚያወራ ይጅለጥ ሰው ነው። ይቅርታ አድርጉ ለይ ለዚህ ቃል አጠቃቀም። እኔ ሰዎችን ማንነታቸውን መናገር በጣም ነው የሚያስደስተኝ። የሼሊያ ሳህመድ ፎቶ ለጥፎ ወሃቢያ አህባሽ ካፊር ነው የቱ ጋ ነው? የት መጻፉ ላይ የት አስተምሮቱ ላይ ነው? አህባሽ የምንላቸው ግለሰቦችን ያክፈረብን አንዳንድ ሼሊያ ስታውትና አንድ የኡስታዝ የሱና ኡስታዞችን አህባሽ የሚባሉ ሰዎች ያከፈሩበት አንድ አንድ አንድ መረጃ ሰጡ አታመጡም። ነገር ግን እኛ ዶክተር የጫ ዶክተር የተባለ ግለሰብ ከዚህ በፊት የሰራኋቸውን ቪዲዮዎች መመልከት ትችላላችሁ። ምንድን ነው ያለው የነበረው ወደ ኢስላም የሚመጣ ሰው አሁን ሰለላም ብለው በገፍ የሚመጡ ሰዎች እኮ አሉ። አንዳንዶቹ አሰለምናቸው የሚሏቸው ሰዎች ራሳቸው መጀመሪያ የሚሞሏቸው የተሰደ ነገር ስለሆነ የተበላሸ ስለሆነ ምን ተጅሲም ተጅሲም ነው እንል። የሚያረጉት ስሙን ብቻ የቀያየሩት ወደ ተጅሲም ነው የሚያሸጋግሯቸው። እንግዲህ እንደተመለከታችሁ የሰለሙ ወንድምና እህቶች እራሱ አልሰለሙም አልሸሹም እንደሚባለው አይነት ጫዊ ነው እየተጫወቱ ያሉ ብሎ ማይክራፎን ይዞ መድረክ ላይ ሲያወራ ነበር። ውሃቢ የሚላቸውን አካላቶችን ሲያከፍር ነበር። ዛሬ ላይ መተ በምን ወኔህ ነው እና እና እና ራበላን ጠጉ የምትለው ይህ የአስያ ብጤ የን ክልጅ ማለት ነው። በግልጽ ነው የምናገረው። የአስያ ብጤ አስያን ደግሞ በተመሳሳይ እንዲህ እየተናገረች ነበር። አ ለአላሁ ረብል ዒዛ የማይገቡ ነገሮች የነገረን ንቀበል። ምክንያቱም ሳቅ የማን እንደሆነ አልገለጸም። አላህ ሱብሓነሁ ወተዓላ የውመ ዩክሸፉ ዐን ሳቅን ወዩድዐውነ ኢለ ሱጁድ ፈላ ይስተጢዑ ሳቅ የማን እንደሆነ አልገለጸም። ያልገለጸበት ደግሞ ምክንያት እንግዲህ ሳቅ የማን እንደሆነ አልገል የራሱ እንደሆነ ነግሮናል። አላሁ ስብሐነሁ ተዓላ በግልጽና በማያሻማ መልኩ ነግሮናል። ይህም በተመለከተ ደግሞ ሞር ያስፋፋው አንድ ወንድም አይቼ ነበር። ከኔ የበለጠ እሱን ስሙ። መረጃ ከመጣ በኋላ እንደዚህ አይሁንም እንዴት እያሉ እዚህ ስሜታዊ መሆን አቅን ፈላጊ ከሆነ ሙስሊም የሚጠበቅ ተግባር አይደለም። አስያ እንደተመለከታችኋት አንድ የቁርአን አንቀጽ ላይ ሳቅ የሚልን ነገር አይታ በዛ ላይ እንግዲህ ትንታኔ እየሰጠች ነው ሸፉ ንሳን ሳቅ የሚለው ሁለት ቦታ ነው ቁርአን ላይ ያለው። ሳባ ንግስተ ሳባ እዛ መስታወቱ ላይ ስትሄድ እንትኑ ላይ ስትሄድ ውሃው ላይ ስትሄድ መስታወት መስሏት የፈራችበትን ተረከዟ ተገልጦ የሚለው የፈራችበትን የሚናገርበት አለ። የውመ ይኩሸፉ አንሳቂን ወዩድአውነ ኢለስቱጁድ ፈላ ይስተጢዑን። የውመ ይኩሸፉ አንሳቂን እዚ ጋ ሳቁ በሚገለጽበት ጊዜ ሲል፣ ሳቅ የሚለውን ነገር ይዛ ራሷን ትንታኔና ለየት ያሉ እንቅስቃሴዎችን ስታሳይ ነበር። ሳቅ የማን እንደሆነ አልገለጸም። ያልገለጸበት ደግሞ ምክንያት አለ። ለምንድን ነው ይሄ የሆነበት ምክንያት ስንል፣ ከያዘችው ነገር ጋር ስላልገጠመላትን ነገር ግን ልንሆን የሚገባው እንደዚህ አይደለም። በግልጽ ማስረጃ የመጣበትን ነገር ልንቀበል ይገባል። በመጀመሪያ ደረጃ ይህ ቁርአኑ ላይ የተጠቀሰውን ሳቅ የሚለውን በተመለከተ ከሰለፎች ጊዜ ጀምረን ብንመለከት እዚህ ጋር ሳቅ በማለት የተፈለገው ምንድን ነው? ምክንያቱም የክሽፉ ሳይሆን ያለው ዩክሸፉ። የክሽፉ ከሆነ በሚገልጽበት ጊዜ ማለት ነው። ዩክሸፉ ከሆነ ደግሞ በሚገለጽበት ጊዜ ማለት ነው። ስለዚህ ቁርአኑ ላይ የተጠቀሰው በሚገለጽበት ጊዜ ነው ያሉ። ስለዚህ ወደ አላህ ሱብሓነሁ ወተዓላ አላስጠጋውም። ሳቅ የሚለውም በነኪራነቱን የተገለጸው ማዕሪፍ አልሆነም ማለት ነው ምኑ በሚገለጽበት ጊዜ በሚለው ላይ ተካልፈዋል። ነገር ግን ሰሓቦች እዚህንን የቁርአን አንቀጽ በሚተረጉሙበት ጊዜ ተለያይተዋል ስንል፣ እዚህ የቁርአን አንቀጽ ላይ ያለውም ማለት እንጂ ለአላህ ስብሓነ ወተዓላ ሰሓቦች ሳቅን ደሱ በሚገባው መልኩ አያጸድቁም ማለት አይደለም። እዚህ ጋር የተፈለገው በሚገለጽበት ጊዜ ተብሎ የተጠቀሰውን ለማለት እንጂ በትክክለኛ ሐዲስ ለአላህ ስብሐነሁ ወተዓላ ለሱ በሚገባው መልኩ ሳቅ እንዳለው ሰሃቦች ያጸድቃሉ። የተለያዩት እዚህ የቁርአን አንቀጽ ላይ ማለት ነው። ስለዚህ የተለያዩት ሰሃቦች እዚህ የቁርአን አንቀጽ ላይ የተፈለገው ለአላህ ሳቅን ማትበት ነው ወይስ አስፈሪው ነገር በሚገለጽበት ጊዜ ምናምን ብለው የፈሰሩትን ተፍሲር ነው የተፈለገበት የሚል ነው። ሰሃቦች እዚህ የቁርአን አንቀጽ ላይ የተለያዩት።

በግልጽ የተነገረ ነገር። ነገር ግን አብዛኞቹ ሰዎች አሁንም ችግር የሆነባቸው ነገር ምንድን ነው? ይህንን ሲሰማ ቀጥታ የማንን ያስባል? ዝቅ ብሎ የራሱን ባት ነው የሚመለከተው። ልክ የአላህ መገለጫዎች በሚጠቀስበት ጊዜ እጃቸው እንዲህ አድርገው ያሳያሉ፣ ሰውነት አካላቸውን እያሳዩ እኛን የሚመስል ማለት ነው። አዑዝ ቢላህ እያሉ አላህ ስብሐኑ ተዓላ ራሱን ከገለጸበት እና ነቢዩ ሰለላሁ ዐለይሂ ወሰለም አላህን ከገለጹበት ባህሪ መገለጫዎች ሰዎችን የሚያርቁ የጥመት አካላቶች አሉ። አህሉ ሱና ወልጀማዎች ግን ለአላህ ስብሐኑ ተዓላ የሚያጸድቋቸው ስምና ባህሪያት አጠቃላይ መገለጫዎቹ እስም ቢመሳሰሉም ሁኔታቸው ግን የፍጡራንን እንደማይመስል ያውቃሉ። ለምን አላህ ስብሐኑ ተዓላ ለይሰ ከሚትሊሂ ን ወ ሰሚዕ በሲር ብሏል። አላህ ስብሐነ ወተዓላ እሱን የሚመስለው አንድም አካል የለም እሱም ሰሚና ተመልካች ነው ብሎ ተናግሯል። የዚህ አይነት አካሄድ ደግሞ የትኛውም የአላህ መገለጫ ላይ ይመጣል። ለምሳሌ ለአላህ ስብሐነ ወተዓላ ዛት አለው ብለን እናምናለን። እነዚህ የአላህን ባህሪያቶች ውድቅ የሚያደርጉና የአላህ ባህሪ ሲነገር እንደዚህ የሚደነግጡ ሰዎች አላህ ዛት አለው ብለው ያምናሉ። ፍጡርን በአጠቃላይ ደግሞ ዛት አለው። ነገር ግን ለአላህ ዛት አለው ሲሉ የፍጡራኖችን ዛት አስበው ያውቃሉ። ጭራሽ ያውቁ አልቀውሉ ፊት ሲፋቲ ከአልቀውሊ ፊት ዛት በአንድ የአላህ ስምና ባህሪያት ላይ መናገር ልክ በአላህ ዛት ላይ እንደምትናገሩት ለአላህ ሱብሓነሁ ወተዓላ ዛት አለው የሰዎችን ዛት የማይመስል እንደምትሉት ሁሉ ለአላህ ሱብሓነሁ ወተዓላ ባህሪያት መገለጫዎች አሉት የሰዎችን ባህሪያትና መገለጫዎች እንደማይመስል። በስም መመሳሰሉ ደግሞ ከፍጡራን ጋር መመሳሰሉን አያሳይም። ለዚህም አንድ ምሳሌ እንመልከት። አላህ ሱብሓነሁ ወተዓላ የሰው ልጅን ሰሚዐን በሲራ ብሎ ገልጾታል። ፈጀዐልናሁ ሰሚዐን በሲራ ሰሚና ተመልካች አደረግ ነው ይላል። አላህ ራሱንም ደግሞ ሰሚና ተመልካች ብሎ ገልጿል። ወሁ ሰሚዑል በሲር፣ እሱ ሰሚና ተመልካች ነው። አላህ መክሉቆችን ፍጡራኖችን ሰሚና ተመልካች ብሏል። ራሱንም ሰሚና ተመልካች ብሏል። የአላህ መስማትና መመልከት የኛን መስማትና መመልከት ይመስላል? ይህንን የሚያስብ የሚገነዘብ አለ? ጭራሽ የለም። ለአላህ መስማትና መመልከት ከፍጡራን መስማትና መመልከት ጋር ሳታመሳስሉ እንደተቀበላችሁት በቁርአንና በትክክለኛ ሐዲት ላይ የጸደቁ የአላህ ስምና ባህሪያትን ልክ እንደዚሁ ከፍጡራን ጋር ሳታመሳስሉ ተቀበሉ። ይህ ነው የሰለፎች መንገድ። ይህ ከዚህ ውጭ ግን ለእኛ ስሜት ስላልተመቸን እኛን ስላልገጠመን ዝም ብለን የአላህ ስምና ባህሪያ ሲነገር መደንገጥና መበርገግ፣ ይሄ የጥመት ሰዎች አካሄድ ነው የሚሆነው። ልንጠነቀቅ ይገባል። የሰለፎችን መንገድ፣ የሰሓቦችን መንገድ ማወቅ ከፈለግነ፣ ቁርአንና ሐዲትን በሰለፎቹ አረዳድ መመልከትና መረዳት። እንግዲህ ጀዛከላ እውነት ለመናገር ቲክቶክ ላይ ሀምዶ ዳውድ ነው አይቲንግ፣ እንደዛ ይባላል ገብታችሁ ፎሎ ብታረጉ በጣም ጠቃሚ የሆኑ ነገራቶችን ትማሩበት አላችሁ። እንዲሁም የዩቱብ ቻናል ፔጅ ጭምራለሁ፣ ሰብስክራይብ አድርጉት። ኢንሻላ ሊንኮ ካገኘሁት ከታች ኮሜንት ላይ አሳፍርላችኋለሁ። ሐሳባችን ጠቅላት ስናደርገው ወንድምናቶች ስለ አላሁ ስብሐነው ታላ ስምና ሰምና ባህሪ የተነገሩ ነገራቶች እንደመጡ እናጸድቃለን። እንዲህ ነው እንዲህ ነው ሳንል ፍልስፍና ውስጥ አንገባ። እነዚህ ሰዎች ፍልስፍና ውስጥ ገብተው ነው እንዲህ እየጠመሙት። አላሁ ስብሐነው ታላ ይምራቸው። ሁላችንን የሰለፎችን ጎዳና ቁርአንና ሐዲስ በሰለፎች አረዳድ የምንረዳ ያደርገን። ሐዛ ወቢላሂ ተውፊቅ ወሰላ አለ ነቢና መሐመድ ወአለ አሊሂ ወሰህቢሂ ወሰለም ወሰላሙ አለይኩም ወራህመቱላሂ ወበረካቱ።